ምላ በሆነ በአብ ወወልድ በመንፈስ ቅዱስም መጋቢት ሦስት ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት ሃምሳ ስምንተኛው የሆነው የእስክንድርያ ጳጳሳት ብዙ ወቅት ይህ አባት እውነተኛና ንጹሕ የውዋ እርትራ የበዛ የቤተክርስቲያን ተጻፈን ትርጓሚያቸው የሚያቀ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብጽ ንጉስ መቅስር በነገሰ በ18 አመት ሊቀ ጳጳሳት ተሾመ። በተሾመም ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብን የሚተርፈው ለጦም አዳሪዎች እና ለድሆች ይሰጣቸው ነበር። ደግሞም ቤተ ክርስቲያን ህንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውንም ባየ ጊዜ ሰይጣን ያለ ሐዘን አይቶም፣ ነገር ግን የሚያዝንበት ምክንያት በላዩ አመጣ። ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹመት ነበር ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስ ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ ይሄዳለሁ። እነሆም ሁለት ልጆቼ በፊትህ ናቸው። አንተም ለነገሥታት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግሰው፣ አለው። ንጉሱም ካረፈ በኋላ ጳጳሱ፣ መኳንንቱና የጦር ሰራዊት አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉስ ልጅ ጠብቶ አነገሰው፣ በኢትዮጵያ መንግስት ዙፋን ላይ አስቀመጠው። ዘመን በሰላም ኖረ። በዛም ወራ ከሶርያ አገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባንጦን ስገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዛም በአባንጦን ስገዳም ጥቂት ቀኖች ተቀመጡ። ስለ ሥራቸው ክፋት አባረሯቸው። ከዚህ በኋላ አንዱ ጳጳስ፣ ሁለተኛው ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያጽሑፋቸውም እነርሱ ከእስክንድርያ ሊቀ ጳጳስ ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዛም ጽሑፍ እኛ ያልሾምነውና ወደ እናንተ ያላክ ነው ራሱ ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ እንጂ እውነተኛ አይደለም። ይህንን ጽሑፍ ይዞ የሚመጣው ግን ስሙና ይህንን ጽሑፍ ይዞ የሚመጣ ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛውም እንዲህ ብሎ ጻፈ። ጳጳሱ ጴጥሮስ ታላቁን ጥቶታናሹ የንጉሥ ልጅ አነገሰው። ይህም የማይገባ ነው አመጽ ነውና። እሊህም ክፎችና ሐሰተኞች ሁለቱ መነኮሳት ሚናስና ቢቅሎስ የሐሰት ጽሑፎችን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውን። ይህንንም የከፋና የረከሰ ሥራ ሳይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዛም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህ በኋላ ብዙ ሰራዊት ሰብስቦ እሊያን የሐሰት ደብዳቤዎችን በፊታቸው አነበበላቸው። ከንጉሱ ወንድሙ ጋርም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞቹ ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው ከመንበረ ጵጵስናውም የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤው በመጻፍ አውግዞ ለየ። የኢትዮጵያ ንጉሥም ሰምቶች ይጋዘነ ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞቹን ላገ ግን ሞቱ አገኙ። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛ ጳጳስ አልሾሙላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሾሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳስ ሁነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ስርዓት ተላለፌ ይህንን ልሰራ አይቻለኝም ግን ልቀቀኝና ወደ ግብጽ ሊሄድ ጳጳስ እንዲሾሙላችሁ ሊቀ ጳጳሱን እለምነዋለሁ፣ ከዛም በኋላ ወደ እናንተ መለሳለሁ እያለ ንጉስም አለደው። ንጉሱም ወደ ግብጽ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስናውን ልብስ አለበሰው እንጂ፣ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ድህነትንና ሰላም የተሞላ ነበር። በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። በሰላምም አረፈ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። መጋቢት ሦስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ቆዝሞስ የእስክንድሪያው ሊቀ ጳጳስ፣ አባ በርፎንዮስ ክቡር። ወርሃዊ በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ አባ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል። አእላፈ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እሊህ ቅዱሳንም ዘወትር አንተን ያገለገሉ ናቸው። በድኅነቴ የማነብልህን መጽሐፍ ወይን ምስጋና ተቀበል። አንተ ብዙ ባለ ጠጐችን ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያ፣ ሰማዕት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት፣ ይህችን ጉባኤ ወይንም አንድነታችንን መባረክን ባርኩ። ስትባርኩ ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈው፣ ሊያስደርስ በገንዘቡ ዋጅቶ የጻፈው፣ አምኖ ያነበበው ወደ ሌላ ልሳን የተረጎመውንም በእዝነ ልቦና አምኖ የሰማው፣ ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችንን አንድ ላይ ይማረን። ቅዱስ መንፈሱንም ይላክልን። ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የሁለ ባህር ቅዱስ ክብር ምስጋና ለርሱ ይሁን።